አሊያ ልጇን አስመልሳ ቶሎ ብላክ ወደ መጣችበት ካናዳ ለመሄድ እየሞከረች ባለችበት ሳል ላይ ድንገት ክስ ተመስርቶባታል። የጂያን እናት ልጅን ጎርታብኛለች በሚል ክስ መስርታባት። በአንድ በኩል ደግሞ ጂያን ወንድሙ የሞተው ቦራን እኔ ከሞትኩኝ ሚስቴ አግባት ብሎት ነበረ። ይህንን ኃላፊነት ሰቶት አሁን ጂያን ሊያሳምናት ወደዚህ ወደዛ እያለ ነው። ወደ ታሰረችበት ጊዜያዊ እስር ቤት እየመጣ ነበረ። ከዛ ገና ስታየው በጣም ተበሳጨች። ምናልባት እስከ ነገ ድረስ ቃሌን መቀየር ይችላለሁ አሁንም ቢሆን ጊዜ ያለኝ ሲላት፣ ግራ እየገባን ነበረ። ምን ሊለኝ ፈልጎ ነው ብላ ዝም ብላ ታያዋለች። ለምን ነው ጊዜ ያለን ብላ ስጠይቀው፣ አው እስከ ነገ ድረስ ጊዜ ያለን ቃሌ ልቀይር ይችላለሁ። ሆን ብላ ላይሆን ይችላል አደጋ ነው ብዬ ልናገር ይችላለሁ። ምንም ጉዳት ሳይደርስብሽ ሳይፈረድብሽ ከዚህ እንድትውጪ ማድረግ ይችላለሁ። ግን ሆነ መስፈርት አለኝ እያላን ነው። ምን እያለችው ነበረ፣ በጣም እየገረማት፣ ምን ሊለኝ ነው ብላ ስጠብቅ፣ አሊያ እኔ እናንቺ መጋባት አለብን፣ ልታገብኝ ይገባል ሲላን ነበር። ምን ምን ምን ምንድን ያልከው እያለችው ነበር። እየቀለድኩኝ አይደለም እኔ እናንቺ መጋባት አለብን ሲላን ነበረ። ምን ግን ምን አይነት ርካሽ ሰው ነህ? ምን አይነት አሳፋሪ ሰው ነህ? እንዴት እንደዚህ ይደረጋል እንዴ? ቢያንስ አክብረኝ እንጂ ልታከብረኝ ይገባል። ስትለው አለያ መጀመሪያ ስሚኛ መጀመሪያ ስሚኝ እያላ ነበር። ቆይ ምን ብላይ ነበር? መጀመሪያ መጀመሪያ ችግር የለም አላገባሽም ብለኛል ነበር እንዳፈሪ ብለኛል ነበር እያለች ነበረ። እሱ ግን ተረጋጊ ተረጋጊ ባክሻ እንዴ እያላ ሊያረጋጋት ሞከረ። እንዴ ብዬ ነው የምንረጋጋው? እንዴ ብዬ ነው የምንረጋጋው? እንዴ አላገባሽን ብለህ እንዴ ዋሽታይ ነበር ማለት እኮ ነው። ስለዚህ እዚህ ቀራ፣ እዚህ ቀራለሁ ማለት ነው አይደል? እዚህ ቀራለሁ እንደዛ ነው። አሁን ተረጋጋ ምን ሸለመት ማጥ ነው ግን አንተ በጣም ታሳፍራለህ። ታሳፍራለህ፣ ጨካኝ ነህ፣ አውሬ ስትለው አሊያ አሊያ ይኸውልሽ አንዴ ስምኛ አንድ ጊዜ ላውራ ስምኝ እያላን ነው በጣም ተሳፍራለህ ቆይ እኔን እኔን ባታከብረኝ ወንድመን አታከብረም እንዴ በወንድመ ምክንያት እንኳን እፍረት አይሰማም እንዴ ምን አይነት ሰውነ ግን አንተ እያለችው ነው ቆይ አንዴ ቆይ አንዴ ይኸውልሽ አንድ ጊዜ ስምኝ ስላልሰማሽኝ እኮ ነው ተረጋጊ ትንሽ እያለ ነው አልሰማም አልሰማም በጣም ሆን ብለ አውቀ ነው እኔን ለማናደድ ምን እያረክ እንዳለ ይገባኛል ይገባኛል ምንም አታመጣም ግን ምንም አታመጣም እኔ ይኸውልህ አልፈራም ትሰማለህ አይደል ሂድ ሂድ ሂድ ከዚህ አልፈራም ለምን እዚህ ትቆማለህ ሂዳ ሂድ አልፈልግም አልኩህ እኮ በቃ ሂድ ቃልን እንዳቀይር ይፈረድብኛል። ስማ እኔ እዚህ እስር ቤት ተበሰብሳታለሁ እንጂ ልጄ ያለ እናት ያድጋል እንጂ እኔ አንተን መቼም አላገባም። እሺ ምንም አታመጣ አያለው እስኪ ምን እንደምትሆን እያለችው ድንገት ፖሊሶች መጡ። ወሬያችሁ በቃ ይጠናቀቅ ይበቃችኋል እያሉ ነበረም እንዲህ እያሉ ሲመጡ እሺ እሺ ጓይ እንዴ ጓይ አነሳ ብቻ ስጥ ብሎ ዞር አለ። አልፈራም ምን የተሰማል አለችው። አሊያ ይኸውልሽ እኔ አንቺ ላይ የሆን ነገር እንዳይፈጠር ፈርቻለሁ። የሆን መጥፎ ነገር ይግባሽ ቢያንስ ተረጂ፣ ይህም ብቻ ተረጂልኝ ብሏት ሄደ። ከዛ አሊያ ግራ ገባት። ምን አይነት ነገር ውስጥ ነው የገባት ብላ እያሰበች እያለ ድንገት ጠበቋ መጣ። ይህ ጠበቃ ለጠላታች ው ዳሚረም ይሰራል እንደ መጣ ወይዘሮ አሊያ ምንድነው ያለሽ ምንድነው የጠየቀሽ ሲላን ነበረ እሷ ግን ምንም የለም ትሏለች አሁን ስትጨቃጨቀው አልነበር ነበር እንደምን ተፈጥሮ ነው እያለ ይጠይቃታል አይ ምንም የለም ምንም የለም እየተጨቃጨቀን እኮ አልነበረም ዝም ብሎ ነው የማይጠቅም ወሬ ነው ብላው ዞር ብላ ማልቀስ ጀመረች ጠበቋ በአግባቡ ሊያወጣጣ ስላልቻለ እየተበሳጨ እየራቃን ነበረ። ማታ ላይ ጃን ወደ ቤት ሲመጣ ለእናቱ ለወንድሙ እየተፈጠረውን ነገር ነገራቸው። ሀይ እስር ቤት ውስጥ ምን ምንህን ነገር እንዳለ ስለማታውቅ ነው። አዎ ቀስ በቀስ ትጸጸታለች። በእርግጠኝነት በእርግጠኝነት ተጸጽታ እሺ ትላለች እያለው ነበር። ከያ ከያ እሷን ስለማታውቃቱ እንደዚህ የምትሆነው እሷ በፍጹም ሰው ሚነትን አትሰማ። ምንድን እንደማታውቃቱ ነው የምታወራው እያለው ነበረ። ከዛ እናቱ ተዋታ፣ ተዋት፣ ምንድን ነው እዛው እስር ቤት ገብታ መበስበስ ከአማራት አንተ ምን አገባ እንዴ። ቢያንስ ባሏን ማክበር ነበርባት። ባህል ነው። ምን ችግር አለው የባሏን ወንድም ባሏ ሲሞትባት ብታገባው ምንም ችግር የለም ነበረ ግን ቁስሌን ተሸክሜ ይኖራለሁ ካልቻ አንተ ምን አስጨነቀ ይኸውስ የሚገባት እስር ቤት ነው ስትል ሰዳከት ስካያ ቀበል ሊያደረግና እማዬ ደግሞ ይኸው ስትፈርጂ በአንድ ጊዜ እንደው አታሳዝንም እያለ ነበር ተገድጄ ነው አስገድዳን ነው ከመጀመሪያው ቀን ጀምሮ የእሷ ልጅ ነገር ምንም አልተመቸኝም ከቦራን ጋር የነበረውን ግንኙነታቸውን ያልተቀበልኩትም ለዚህ ነበር ምንም ቀልቤ ራሱ አልወድዳትም ተመልከቱ የተፈጠረውን ነገር እስኪ ደግሞ ብላ ብላ መታ አንተ ልታገባ ከዚህ ቤት ልታቃጥለኝ ቆይ አንተ እንዲ ለምድሮ ቃል የምትቀይረው ተው አትቀይር ለአቃቤ ህግ ነገር ተመሳሳይ ቃል ትሰጠዋለሽ ነገጧት ምንም የሚቀየር ነገር የለም ስትል ካያ ከተቀመጠበት ተነሳ። ማዬ ምን እያልሽ ነው ያልሽው እንዴ? ምን ማንን ነው እንዴ? እሷ እዛው እስር ቤት ልትቀር ነው እንዴ? ማ መፈቀድ የለበትም ጃን፣ የሆነ ነገር አልክ እያሉ ነበረ። ከዛ ጃን፣ ካያ አውቃለሁ አውቃለሁ እያሉ ነበረ። ነገ ቃለን እንዳትቀይር ጃን፣ ሰማለ በቃ ቷት የፈለገችውን ነገር ታርክ፣ እንደፈለገችትን የሚገባ ተነሳ ታውቃለች እያለችው ነበረ እናቱ። ሰዳከት እንዲህ በአሊያ ስትፈርድባት በአንድ በኩል ጃን ዝም ብሎ አንገቱን አቀርቅረው እያሰበ አልያ እስር ቤት ናት። ጭንቅ ብሏን ነበረ። ድንገት የሆነ ሰው መጣ። የታሰረችበትን ብረት እያጮኸ ነበር የመጣው። ቀና ብላ ዞር ብላ ስትመለከተው የመጣው ደሜር ነበረ። ኮስተር ብሎ ያያታል። አንተ አንተ ምልቶ መጣ አለችው። በጣም እሷም ብትሆን ተኮሳትራ ፖሊስ ንውሰዱት እያለች ስትጣራ ነበረ። እባክሽ፣ እባክሽ እየለመንኩሽ ነው። እባክሽ፣ አትፍሪ፣ አትፍሪ፣ ተረጋጊ፣ ተረጋጊ። ወልሽ ብፈልግ እንኳን እኔ ወደ ውስጥ እኮ አልገባም። አሊያ፣ ምንሽ ነው የምትጮሂው? አትጮሂ እንጂ እንዳዋቂ እናውራ ሲላ ነበር። ውጣ ከዚህ ውጣ ስትል ነበረ። አልያ፣ በጣም የቆንጆዎች ቆንጆ፣ በጣም ቆንጆ እንዶች ታውቂያለ እባክሽ ከዚህ አታባሪኝ፣ እባክሽ እኔ ላስፈራረሽ ችግር ልፈጥር ምናምን ነገር አይደለም የመጣሁት። የምልሽን ነገር ብትሰሚ ምንም በቃ ምንም የሚፈጠር እኮ ነገር የለም ይላታል። እሺ ምልቶ መጣ አለችው። እኔ ያው ታውቂያለሽ አንቺ ላይ ለተፈጠረው ነገር ምክንያት አይደለውም ታውቂያለሽ፣ አይደለ የዚ ሁሉ መነሻ ምክንያት እኔ አይደለውም ስላት፣ ለምን መጣ ምን ላድርግ ስትለው ነበረ። ይቅርታ ለመጠየቅ ነው የመጣሁት፣ ይቅርታ ለመጠየቅ ባለፈው ዕለት ስለተፈጠረው ነገር። አዎ ይውልሽ፣ በቃ አንቺ እንድትሰቃይ አልፈልግም፣ ለዛ ነው እያላ ነበረ። ኧረ እባኬ አትፈልግም አለችው። አዎ አልፈልግም፣ በቃ ሁኔታዎች ናቸው አስገድደው እንደዚህ አውሬ ያደረጉ ያደረጉኝ እንጂ በቃ ግን አንቺ ላይ ለተፈጠረው ነገር በሙሉ ይቅርታ ጠይቃለሁ። አንቺን ሳላውቅሽ ነበር እንደዛ ነገር ያደረኩት እያላን ነበረም። ዝም ብላ ታየዋለች። ምናልባት እኮ ሁለታችን እኮ በተመሳሳይ ጎን እኮ ብንቆም እኮ የጋራ ጠላት ይኖረናል፣ አንድ አይነት ጠላት አላት፣ አብረሽኝ ሁኝ ነበር አጠየቁ ከዛ እየሳቀችበት ነበር። ታዲያ እያልከኝ ያለኸው ካንተ ጋር ብሬ እንደሆነ የማይመስል ነገር አተውራ ውጣ ከዚያ ሁን። ካንተ ጋር ቆሜ ራሱ ማውራት አልፈልግም። ምንድነው የማይመስል ነገር የምታወራው? ስማ አንተ ማለት ሴጣነ ፊት መላክ የምትመስል ስትሉ ነበረ አሊያ። ተሳሳች አትሳሳች ሁላችንም ውስጥ ሰይጣንን መላከማለ ምናልባት ሰይጣኑን አስገድደ ነው ካስወጣ ነው ያ መላክ ግን ብቸኛ ይሆናል። ከማን ጋ ሊዋጋ ነው? ብቻውን ይቀራል። እባክሽ መልሽን ስሚ ሲላን ነበረ እሷ ግን አልፈልግም አለችው። ለማንኛውም የምትፈልጊው ነገር ካለ ሐሳብ፣ ከቀየርሽ እዚሁ ላሉ ፖሊሶች ነገር ያቸው ቶሎ ብዬ እመጣለሁ ብሏት ሄደ። ከሄደ በኋላ ቁጭ ብላ ማልቀሷን እንደቀጠለች ነበረ። ህፃኑ ጂያን ግን በጣም እናቱ እየናፈቀችው ነው። ዛሬ ማታ ደግሞ ስለሷ የሚያስፈራ ህልም እየታየው ነበረ። ድንገት ከእንቅልፉ እንደነቃ ግን መጮ ጀመረ እማዬ እያለ እያለቀሰ ሲጮ ጃን ድምፁን ሰምቶት መጣ። አይዞ አይዞ አይዞ እያለ እያቀፎ ነበረ። አጎቴ ጂያን እባክህ እማየት ናት እማየን አምጣት እማየን አምጣት ሲለው ነበረ። ጂያን ህፃኑን ለማባበል ለማረጋጋት እየሞከር ነበረ። አጎቴ ጂያን እባክ እማየ አድኑኝ ብላ ስጮ ነበረ፣ እባክ እማየን አድን ልኝ ስትሎ ነበረ። ምንድን ነው ምን አይተ ነው ህልማይተ ነው ይለዋል። አዎ ህልማይቼ ነው ሲለው ነበረ። እንዲ ሁሉ ጊዜ ህልም እውነት እኳ አደለም፣ ጂያን ምንም አትጨናነቅ። እናት በጣም ደህና ናት ደህና ናት ሲለው ነበረ። ግን የሚያስፈራ ህልምን የበር ያየሁት ይለዋል። አዎ ህልም እንደዚህ እኳ ነው፣ ግን ህልም ደግሞ እውነት ይሆናል ማለት እኳ አደለም። እናት ጠንካራ ሴት ናት ሲሉ ነበረ። ጨለማው ስትገባ እዩዋት አድኑኝ እያለች ሲሉ ነበረ። አይዞ አይዞ እናት ጎበዝ ናት ከጨለማው ተወጣለች ይለዋል። ግን እኮ ውሃ እኮ ነው ባህር እኮ ነው ብትሰምጥስ ሲለው እንደምንም ብላ ዋኝታ ተወጣለች። አይዞ አይዞ እያለ እሱን በማባበል ተጠመደ። ጂያንን ለማረጋጋት ብዙ ሞከረ እና በቃ ና ተኛ ተኛውና እያለ እያስተኛው ነበረ። ህፃኑ እስኪተኛ ድረስ ጂያን አጠገቡ ነበረ። ከዛ ወደ ክፍሎ ሄደ። ጠዋል ላይ ከእንቅልፉ ተነስቶ ያስባል። ዛሬ ምን ሊፈጠር ነው ብሎ ነበር የሚያስበው። በአንድ በኩል አሊያ ሀሳቡን ካልተቀበለች ምን እንደሚያደርግ አያቅም። ብቻ ግን ወንድሙ የላከለትን ቪዲዮ እያስታወሰ ነበረ። ትናንትና ያየውን ነገር እያስታወሰ ተረበሸ። ከዛ እየወጣ ነበረ። በአንድ በኩል ጅያን በውጭ በኩል ነበር። ህፃ ነው የሆነ ምግብ ለመስጠት ለሱ እየሞከሩ፣ እሱ ግን እማዬን ነው የምፈልገው እያለ ከእነሱ ጋር እየተጣላ መጫወቻዎችንም ጭምር እያመጡለት እምቢ እያላቸው፣ ድንገት ጃን መጣ። ጃን ሲለው ወዲያው ነበር ጃን ከተቀመጠበት ተነሳ። አጎቴ ጃን ብሎ እያቀፉ ነበረ። እባክህ ወደ እማዬ ውሰደኝ ሲለው ሲለ ነበረ። እንዴ ለምዶ የምትጮኸው እንደዛ ትጮሺ ጎሮሮን ያመሃል እያለው ነበረ። ከዛ ጃን እሺ እሺ አጎቴ ግን እማዬን ታመጣልኛላት ተመጣለኝም እሺ ማ የገውሰድኝ ሲለው ነበረ። ሰዳከትን መጣች ጂያን እንደዛ ትሆን እሺ ትታመማለ እንደዛ ትጮ እያለችው ነው። እሺ ጂያን እናትን አመጣልሃለሁ በቃ አሁን ሂድ ቁርስ ብላ ከአክስቴ ጋር እያሉ ነበረ። ከዛ ወዲያው ነበር እሞ ካቀፈች በኋላ እየወሰደችው ነው። ይህን የሰማችው ሰዳከት እንዴት ብለን እሷን ይዛት የምትመጣው የጋብቻ ጥያቄውን መች ተቀበለች ስትሮ ነበረ። ከዛ እሱ የሚሆነው ነገር አረጋለ ይላታል። ኧረ በጣም ያሳፍራል፣ በጣም ያሳፍራል። ይህ ልጅ ከእናቱ ጋር ማደግ ነበረበት። አሁን በእኛ ምክንያት እናትና ልጅ ልንልጣጥል ነው እያለ ከይ ይናገራል። እኛ ምንም አላጠፋንም። እሷ ናት ባለ ደዋ ሰራተኛዋ ኃጢአተኛዋ እሷ ናት እሷ ናት ጥፋተኛ እኔ ምንም ማድረግ አልችልም እያለች ሰዳከት ትናገራለች መጀመሪያኑ ለልጇ ማሰብ ካቃታት ብላ ስትናገር ጅራን ደሞ ዞር ብሎ እናቱን እያያን ነበረ ከዛ ብሎ በቃ እኔ እንደምንም ብዬ አሳምናታለሁ እንደምንም ብዬ እዣ ትመጣለሁ ሲል ነበረ ወንድሜ ባክ ሂድና ቃል እንቀይር እባክ እባክ እኔ ከጎን ነኝ በሁሉም ነገር አግዛለሁ አሁን ግን እዮለ እሷ የግድያ ሙከራ አላረገችብኝም ማለት ይገባዋል እባክ ብሎ ሲኖር ዝም ብላ አንተ የማይረባ ነገር የምትናገረው ምን ሆነ ነው አንተ የምታወራውን ነገር ለራሴ ይታወቃል ያል እንዴ ዮል ልጅ በቃ የሚገባትን ነገር እሷ ታውቃለች እሺ ትናንትና እየሰጠ የሚሰጣውን ቃል ነው ድጋሚ ለአቃቤ ጎ የምትሰጠው ገባርለ እያለችው ነበረ። ጃን አንገቱን ያቀረቅራል። ጃን በፍጹም አቋም እንትቀይር አልፈልግም። አቋም ባለበት ይቀጥላል። ይሁል እሷ ያንተ ሚስት መሆን ካልፈለገች እንግዲህ የሚገባትን ነገር ታውቃለች ማለት ነው እያለችው ነበረ። ጃን እናቱ እንዲህ በጭካኔ ስትናገር እየሰማት ዞር ብሎ እያያት፣ ከዛ ትቷቸው እየወጣ ነበረ አሊያ እስር ቤት ውስጥ ናት። ከባድ ጊዜ እያሳለፈች ነው። እስካሁን ድረስ በፍጹም አቋሟን አልቀየረችም። ጂያንን እምቢ እንደምትለው ነው የምታስበው። ጂያን ግን በቀጥታ ወደ አቃቤ ሕጉ ቢሮ መጣ። ጠበቃውም አብሮት ነበረ። ይኸው ትናንትና የሰጠው ቃል ይህን ይመስላል። የምታስተካክለው ነገር ካለ ይኸው እድሉ ያንተ ነው ብሎ ሰጠው። አቃቤ ሕጉ እንዲህ ብሎ ወረቀቱን ሲሰጠው ትኩር ብሎ ካየው በኋላ በአንድ በኩል የጂያን ነገር ትዝ እያሉ ነበረ። ህፃኑ ጂያን ወደ እናቴ ውሰደኝ ብሎ እየጠየቀው ነበረ። እናቱ ደግሞ የሚገባትን እሷ ታውቃለች እዛው እስር ቤት ትቅር የፈ ረድባት ስትሉ ነበረ። ወንድሙም ቢሆን አባከ አሊያን እንዳይፈረድባት አርግ ብሎ እየወተወተው ነበረ። ጂሃን እነዚህ ድምጾች አሁን በጭንቅላቱ እየተመላለሱ እያስተጋቡ ነበረ። ከዛ ቀን አለ በፍጹም ቃሌን አልቀየረም። ትላንትና ስለ አሊያ አልቦር የሰጠሁት ቃል እንደጸና ነው። ምንም የሚቀይረው ነገር የለም አለ ከደቂቃዎች በኋላ አሊያ ችሎት ላይ መቆም አለባት። ፍርድ ቤት እየተወሰደች ነበረ። በአንድ በኩል እነጃን በውጭ በኩል ቆመው እየጠበቁ ነበረ። እያየዋት ነው አሁን ስትወጣ እሷን ብትሆን፣ ሁለት እጆቿ በፊት ለፊት በካቴና ታስረዋል። ቀጥታ ፊት ለፊት አየችው፣ በአይኑ እያዘንላን ነበረ። እሷ ግን ፊቷ ላይ በአቋሟ እንደ ጸናችና ሀሳቧን በፍጹም እንደማትቀይር እየነገረችው ነበረ። ወይዘሮ አሊያ አሁን ቀጥታ ወደ ፍርድ ቤት እንወስድሻለን እያሏን ነበረ። ወይዘሮ አሊያ ምንም ሀሳብ አይግባሽ እሺ፣ አንቺ እስር ቤት እንዳትገቢ ማድረግ ያለብኝ ነገር ነገር አድርጋለሁ፣ እንዳትጨነቂ እያላን ነበር ጠበቃዋ። ፖሊሶች መኪን ውስጥ አስገብተው ሊወስዷን፣ ወንድሜ እዚያውን ምን እናደርጋለን ቢዙንስ፣ ፖሊሶች ቢያስሩነስ ብሎ ከያ ወንድሙን እየጠይቆ ነበረ። ምንም አያመጡን ባክል ይለዋል። ፖሊሶቹ አሊያን እየወሰዷት ቀጥታ የአሊያ ጠበቃ ስልክ ደወለ። ሄሎ፣ ሄሎ፣ ሄሎ፣ ደሚር እየሰማኝ ነው እየወሰዷን ነው አሊያን፣ አሊያን እየወሰዷን ነው፣ በቃ እዛውን እንገናኝ እያሉ ነበረ። ጃኒን በርቀት አየው። ይህ ሰው ለደሚር እንደሚሰራለት ስለገባው፣ እኒድ እኒድ ኒድ ወደ ፍርድ ቤት መሄድ አለብን እየተባባሉ ከያ ደግሞ ኧረ ወንድሜ ብንያዘ ሰው ይቅርብን እያለው ነበረ። ከዛ እንዲህ እያለው ቀጥታ ወደ መኪናቸው ገቡ። ጠበቃቸው ኤሮልን እንኳን መስማት አልፈለጉም። ፖሊሶቹ አሊያን ወደ ፍርድ ቤት ወደ ችሎት እንድትቀርብ ሲወስዷት ጠበቋ በረዥም ርቀት እየተከተላል ነበረ። ጂያን በአንድ በኩልም ብዙም ሳይርቅ ይከተላቸዋል። ከዛ ጂያን ድንገት እናቱ ደወለችለት። ሄሎ ጂያን፣ ሁኔታው እንዴት ነው? አሊያ እንዴት ሆነች? ብላ ጠየቀችው አልያ ታስራለች አሁን ቀጥታ ወደ ፍርድ ቤት እየተወሰደች ነው ችሎት ላይ ትቀርባለች አላት ትክክለኛውን ነገር ያደረገው ልጄ ጥሩ ነገር ነው የሰራው እያለችው ነበረ ማዬ እሷ ከታሰረች እኔ እንጃ እዛ እስር ቤት እንድትቀር አልፈልግም ምናልባት ጉዳዩን በውጭ ሆና እንድትከታተል ማድረግ አለብኝ ምክንያቱም በፍጹም ጀርሜን ቦራ ሌላ ዞር አልችልም ለጃንም ብዬ ነው ማድረገው ለህፃኑ ነው ሲላል ነበረ ታዲያ ምን ልታረግ አሰብክ ብላ ጠየቀችው ከዛ ጃ ታገባኛለች አሊያ ወደደችም ጠላችም እንድታገባኝ ያደርጋለሁ ሲላል ነበር ጃን ይወለ እሷ አንተን አታገባም እባክህ ተዋት በቃ ተዋት ትታሰር ተዋት ትበስብስ እዛው እስር ቤት ይፈረድባት ሚልን ስማ ስትለው፣ እማዬ ታገባኛለች። ብሎ ስልኩን ዘጋው። ሴዳከት ስልኩ ጆሮ ላይ ነበር፣ ዞሮ ስትል ስልኩ ጠፋ። ወንድሜ እንዲህ ሊሆን እስኪ እሷ እንዴት ነው የምታገባ? እንዴት ብላ እስኪ ታውቃት የለኝ ደረቅ እንዴት እንደሆነች ምን ማለት ነው ሲሎ ነበረ። ታገባኛለች። የፈለገች ደረቅ ብቶ እንደኔ ግን ደረቀ አትሆንም እያለው ነበረ። ከዛ በቀጥታ እየደረሱ ናቸው በሌላ በኩል ሻይን ለሳታቶች ያል ተሰውሯል። ሻይን የት ነው እያለ አሁን ራሱ ጂያን እየጠየቀ ሻይን ቀጥታ ወደ ሆስፒታል እየመጣ ነበረ። ናሬ ወዳለችበት ሆስፒታል ሲመጣ በረላ የነበሩት ወንዶች ምልትሆን ነው እያሉ ነበረ። አንዴ መግባት አለብኝ ዞር በሉ እያለ ቀጥታ ወደ ውስጥ በሩን ከፍቶ ዘልቆ እየገባ ነበረ። ናሬ እሱን ስታየው ጋደም ብላ ነበረ፣ ትንሽ ሰብሰብ ብላ ተቀመጠች። ሻይን ሰት እንባ እየተናነቀው ነበረ፣ ፊት ለፊቷ ቆመ። እንዴነሽ ደናነሽ ብሎ እየጠቃን ነበረ። በጣም ደና ነኝ ደና ነኝ እያለችውን ጭንቅላቷን እየነቀነቀች ልጁ ልጁ ደና ነው አላት። እሱም ደና ነው ፈጣሪ ይመስገን አለችው። እኔ ናሬ ማለት የተፈጠረው ነገር በሙሉ ስህተት ነበረ እያለ ገና ከሆነ ይቅርታ ለመጠየቅ እየሞከረ ድንቀት ሰዳከት ተደውለላት። ወይዘሮ ሰዳከት፣ አቶ ሻይን መጥተዋል፣ ናሬ ያለችበት ክፍል ገብተዋል ተብሎ እየተነገራ ነበረ። ተናደደች። ነገር ግን ሻይን ገና ከሆኑ ይቅርታ እየጠየቃት ናሬ፣ ውልሽ በጣም ይቅርታ እኔ፣ ውልሽ ልጅሽ ላይም አንድ አንቺም ላይ የሆን ነገር ከተፈጠረ እባክሽ መኖር አልችልም። እኔ አንቺን አጥቼ መኖር አልችልም። በጣም ነው ለእኔ ከባድ የሚሆነው አላት። ትኖራለ እንጂ ድብና እርገ ትኖራለ። ምን ነው እኔን ስታጠኝ እኮ ለመጀመሪያ ጊዜ አይሆንም። ምንም ችግር የለም። ኑሮ እንደ የተለመደው ልክ እንደ በፊቱ ይቀጥላል። አለችው ናሬ እንደዛ አይደለም እባክሽ፣ እባክሽ ጭራሽ ደግሞ ይሄ ህይወት ህይወት ከተባለ እሺ አላት። ቀና ብላ እያየችው ነበረ። ሻይን ይቅር ብያለሁ፣ ሂድ በቃ፣ ችግር የለ፣ ሂድ ይቅር ብያለሁ አለችው። እንዲህ ብላ በሌላ አቅጣጫ ተመለከተች። ሻይን ከዛ ግራ ገባው። እሺ በቃ አለና ሊወጣ በሩ ጋር ደረሰ። ጀርባውን እንደ ሰጣት ከቆመ በኋላ ግን እባክሽ ወደ ውስካ እንዳትመለሽ እያላ ነበረ። ዞር ብላ አየችው። እሱ ጀርባውን እንደ ሰጣት ነበረ። እባክሽ እንዳትሄጂ ብሏት ድጋሚ ዞረ። እባክሽ፣ እባክሽ፣ ናሬ እባክሽ ብሎ እየለመናል ነበረ። ከዛ እሷ ምን ብዬ ነግሬ ነበረ? እናምልጥ ብዬ ነበር ከዚህ ህይወት እንሂድ እናምልጥ ብዬ ነበረ። ሁለታችን አንድ ላይ እስከተፋቀረን ድረስ ምንም ነገር አይመጣም ብዬ ነበረ። አንተ አትሰማኝም። እድል ሰጥቼ ነበረ አለችው። አዎ አዎ፣ ሜር ነበረብኝ። ልክ ነሽ። ግን አባዬ እስር ቤት ነዋ። ብቻዬን ነበርኩኝ። እንዴት ብዬ ነው እናቴንም እህቴንም ትቻቸው የሚሄደው? ቆይ ራስ ራሱ ወዳድ አልሆንም ስታስቢው፣ ይኸውልሽ ልክ ነሽ። ፍቅር አንድ ነገር ነው። ይኸውልሽ እኔ ያንቺን አጥቼ መኖር አልችልም። ይገባኛል፣ አውቃለሁ። አሁንም ቢሆን ይኸው ታውቂያለሽ። ግን ይኸውልሽ ቤተሰብ ደግሞ ሌላ ጉዳይ ነው። አባዬ እስር ቤት እያለ እንዴት እንዴት ብዬ እስኪ እንዴት ብዬ እያላት ወደፊት ለፊቷ እየቀረበ ታውቃለህ፣ ከአያ በጣም ለምን እንደተናደደብህ አቋም ስለሌለ ነው። እሱ ለዜሬን ብሎ ብዙ ነገር ማድረግ ይችላል። አንተ ግን ጭራሽ መንገዱን ዘጋበት ከኔጋ ጋር ተቆራርጠ ምን እያልከን ያለው ይኸውልህ፣ ስማ አንተ እንደ ካያሞን አትችልም ስትለው ነበር። አዎ እኔ እንደ ካያሞን አልችልም፣ ግን ካለብኝ ችግር አንጻር ልትረጀኝ ይገባላ። ናሬ፣ እባክሽ እያላን ነበረ። ከዛ እሷ ምንም፣ አንተ ለምንም አትሆን ሰው ናለችው። ናሬ፣ እኔ ህይወቴ ላንት እሰጣለሁ፣ ግን ቤተሰብ ሌላ ጉዳይ ነው። እባክሽ እባክሽ፣ ግን ወደዛ ባልሽ እንዳትመለሽ። ይኸውልሽ፣ እኔንም ቤተሰብሽንም ለማናደድ ብለሽ ነው። እሱን ነው ይገባሽ። ያብድ ሰውዬ አይጠቅምሽም። እኔ እኮ ቢያንስ እኮ ደስተኛ እንድትሆኝ እኮ ነው የምፈልገው። ይሄን በቀል ይብቃሽ፣ አቁም፣ ይበቃ ከሱ ጋር ስትሆኝ በጣም ነው የምፈራው። ይሆን ነገር እንዳያረግሽ ብዬ በቃ ደስተኛ ሊያረግሽ አይችልም ሲል አልነበረ። እባክህ ደስተኛ ቢያረገ ይኖሩ ደስ ይለ ነበር አለችው። እንዲህ ዓይነት ከባድ ጥያቄ ስትጠይቀው ዝቅ ብሎ አለቀሰ። ናሬ ትኩር ብላ እያየችው ነበረ። ውጣ በቃ ደህና ነኝ፣ ሂድ፣ ሂድ፣ በቃ እያለችው ነበረ። ከዛ ሱም ከተቀመጠበት እየተነሳ ነበረ። ከፊት ለፊቷ ተነስቶ ሊወጣ፣ ድንገት ኦስካን በኋላ መጣ። በር ላይ የቆሙት ወንዶች አላስገባም እያሉ ነበረ። ልቀቀኝ፣ ልቀቀኝ፣ ሚስቴን የማየት መብታለኝ፣ ዞርበል፣ ዞርበል፣ ልቀቀኝ እያለ እየተጨቃጨቀ ነበረ። እባክህ ዞርበል፣ ችግር አትፍጠር ይሉታል። ልቀቁኝ እያለ ከነሱ ጋር ሲታገል ድንገት ሻሬ ከውስጥ እየወጣ እየባረ እሺ አጅሬው ምልቶ መጣ አንተ ምልት አረግ መጣ እያለ ወደ እሱ እየጠጋ እየያዘው ነበረ። ከዛ በዚህ አጋጣሚ ሻይን ግራ ገብቶት ያየዋል። ራሱን መከላከል አልፈለገም። ከዛ ምልቶ መጣ ከሚስቴ አጠገብ ምን ታረጋለህ? ምን ታረጋለህ እያሉ ነበረ። እዚያጩ እዚያጩ ብዙ ታማሚ ያለ ይለዋል። ዝም በለ እባክህ፣ ምን ታረጋለህ? እዚ አይበቃም እንደ አንተ ሲሉ ነበር። ውጣ ከዚህ እያለ ሻይን መናገር ጀመረ። ድማን ስለሆን ክሮ አንተን የምታስወጣኝ ሚስቴ እኮ ናት እሷ እያሁ ነበር። ውጣ ከዚህ እያለ ሻይን ሲጮህ፣ ሻይን ሂድ አንተ ራስህ ብላ ድንገና ተናገረች። ከዛ ሻይን ደነገጠ። ከዛ ወዲ ነበረ ውስከነ ሳማ አለ ጣ እያለች ነው በቃ አለው እየሳቀበት። ከዛ ሻይን ምንም ሳይል እየሄደ ነበረ። ሻይን እምባ የተናነቀው ከናሬ ክፍል እየራቀ ቀጥታ ነበረ ኦስካር ወደ ክፍሏ የገባው። ይህ ውሻ እዚህ ምን ያደርጋል? ምን ሊያረግ መጣ? ቆይ እንዳትገናኙ አላልኩም እንዴ? ከዚህ በኋላ መገናኘት የለባችሁ አላልኩም እንዴ? ናሬ፣ እንዴት ነ እንደዚህ ነገር ታደረጊያለሽ? ሲላል ነበረ። እባካ ትጮህብኝ፣ ይቅርታ ሊጠይቀኝ የመጣው ይቅርታውን ተቀብያለሁ አለችው። አምላኪ ሆይ፣ ይቅርታ ሊጠይቀኝ የመጣ ትለኛለች እንዴ? ስሚ፣ ለዚህ ልጅ አሁንም ቢሆን ስሜት አለሽ? ግልጾን ንገሪኝ እባክሽ እያላል ነበረ። ኦስካርን ስሜት የማይሰጥ ነገር አታወረትለዋለች፣ ግን እሱ ስሜት አለዋ። ስሜት አለው ይኸውልሽ፣ እያላል ነበረ። አንተ ራስ ስም ይለ ነገር ነገርኩኮ ይቅርታ ሊጠይቀኝ ነው የመጣው ነገሩን አታወሳስብ በቃ እኔም ቀለል አድርጌ ይቅርታውን ተቀብያለሁ ሂዳልኩት እባክህ ልረጋጋበት እረፍት አድርግ እያለችው ነበረ ሁል ጊዜ እንደዚህ ነገር ነው የምታደረግብኝ ታውቂያለሽ አይደል ሁል ጊዜ ተምሳይ ነገር ሁል ጊዜ እንድጣላ እንድደባደብ ታደረግኛለሽ በረባ ባረባ ምክንያት ታበሳጭኛለሽ እያለ ነበር ኦስካን እባክህ ተወኝ ተወኝ በቃ ዝም በል ቢያንስ ለልጅ አስብ እባክህ ስትሮ ነበረ ረ ለልጄ ሳ ስላስብ አንቺ ማሰብ ነበረብሽ መጀመሪያ እኔ ሳልሆን አንቺ ነበርሽ ማሰብ የነበረብሽ እያለ ነው አሁነ አስብልታለሁ ውጣ ከዚህ ኦስካን ውጣልኝ አለችው በጣም ተናደደ ውጣልኝ፣ ያለችው ስጫውበት እየወጣ ነበረ። ወደ ቤት እንደማትመጣ ነግረዋለች፣ ተናደው እየወጣ እሱ። ከሄደ በኋላ ስታለቅስ ነበረም። ከረቂቆች በኋላ እነ አሊያ ፍርድ ቤት ደረሱ። ወደ ፍርድ ቤቱ እየገባች እያለ በጣም ብዙ ካሜራ የያዙ ጋዜጠኛ የሚመስሉ ሰዎች ወይዘሮ አሊያ አሊያ ሆን ብለሽ ነው አቶ ጂያን የመታሽው እያሉ ከቦ ሲጠቁ አልነበረ እንዲህ ስትዋከ ጠበቀ አባካችሁ ዞር ብሎ እያል ሲለማ መጣቸው። በአንድ በኩል ጂያን ተናደደ እነዚህ ጋዜጠኞች ከየት መጡ ብሎ ተናዶ በርቀት እያየ ነበረ። ከዛ ወደ ውስጥ ሊገባ ነው ይል የችሎቱ ሰዓት ይታወቃል ና እንጠብቃልን ይሉ አልጠበቀው ከዛ በኋላ ቀጥታ ጂያን ከአሊያ ጋር መገናኘት አለብን ለውራ ትፈልጋለሁ አላት። አባክባክ ተረጋጋ ተረጋጋ እንደዛ ታውራ ነው ይጠበቃ ነ ይሉ አልጠበቀው ከአሊያ ጋር መነጋገር አለብኝ እያለ እየጮኸ ነበር። ጃ ከዛ ጠበቃ ሺሺሺ አመቻችላለሁ ይለዋል። ፖሊሶች አሊያን ወደ ጊዜያዊ ማቆያ እየወሰዷት እያለ ድንገት ደሚር አገኛት አአ ውድዋቴ አሊያ ተገናኘን ድጋሚ እያላን ነበረ። ፈዛ ታየዋለች። በአንድ በኩል ጃ ከጠበቃው ጋር እየጨቃጨቀ እያለ ድንገት ቀና ሲል ደሚርን አየው። ከአሊያ ፊት ለፊት ቆሞ ነበረ። ይሁን ነገር እያላን ነው ተናደደ። ደሚር ብሉ ባይል እየጮኸ ነበረም። ደሚር እየሳቀ ነበረ። ቀጥታ ጃ ወደ ደሚር እየቀረበ፣ ፖሊሶች አሊያን ከደረጃው ይዘው እየወረዷት ነገር ግን ጃ ሊጣላ ደሚርን እያዘው ነበረ። ጃን ጃን ተረጋጋ፣ ተረጋጊውለ እዚሁ እንታሰራለን ታውቶ ይቅርብ ይቅርብ እያሉት ነበር። ነካያ ነገር ግን ጃን ደሚርን ምንም ማድረግ ባይችልም ነገር ግን ልብሱን ይዞ እያስፈራራው ፖሊሶች መጡና እየገላገሏቸው ነበረም። ከዛ ጃን ወደ ኋላ እየሸሸ ነው። ሲጀመር ላይመጣ ከዚህ ጥፋ፣ ከዚህ ጥፋ ላይ አልፈልግም እያለ ደሚራውን ማንም ሚነካው የለ መናገር ጀመረ። አሳያለሁ፣ አሳያለሁ ይለ አንተናር ሪፖርተሮቹን የራካቸው እሷን ለማዋከብ ብላ አሳያለሁ፣ ሰራላለሁ እያለ ነበር ጃን ሲጮህ የነበረው ሲጀመር አንተ ይለ እኔ አንተን አባተ ቤት መግደል ነበረብኝ ቆይ ዋጋ ነው ምሰጠ እያለ ሲትብበት ነበረ። ጎበዝ ጎበዝ እያለ ነበር ነበር ዳሚር የነበረው እዩ ሲስቅ። እያለ ጃን ይበሳጫል። ጃን ስሜትን ተቆጣጠር እንጂ ምንሆነ ነው፣ በቃ ምን ሆነ ነው አንተ እያለ ጠበቃው እያረጋገው ነበረ። አሁን አሊያ ወደ ጊዜያዊ እስር ቤት ከገባሽ በኋላ ድንጋድ ነበር። ጃን ተደወለለት፣ ከሐሌስ፣ ከሱ አማካሪ ተደውሎለት፣ ጃን ስለተፈጠረው ነገር በጣም አዝኛለሁ፣ እንዴት ሆንክ አለው። አሁን ፍርድ ቤት ንኛለሁት አለው ጃን። አሁን ጊዜው ላይሆን ይችላል፣ ነገር ግን በጣም ፈልጋለሁ። ይኸውልህ አሁን በጣም አስቸጋሪ ሁኔታ ውስጥ ነው ያለነው፣ መምጣት አለብህ አስፈልጋለ አለው። ጃን ግን ቢዝነሱን ወደ ጎን ትቶ አሁን አይመቸኝም ብለው ስልኩን ዘጋው። በዚህ ሰዓት ሐሌስ እየደነገጠ ነበረ። አሊያ ጊዜያዊ እስር ቤት ውስጥ ናት። ድንገት ጃን ብቅ አለ። እንደመጣ እሺ ይኸውልሽ ያ ነው ውሻ ጠበቃ። ከዚህ በኋላ እንዳታገኙሽ እያለ ነበረ። ምሮ የምታወራው እሱ ጋይ ጠበቃ እኮ ነው። እንዴት እሱ እንደዚህ ብለህ ትናገራለህ? በስነ ስርዓት አናገረኝ እንጂ። ስትሮ ነበረ አሊያ፣ ይኸውልሽ፣ እሱ ለደሚር ነው የሚሰራው። አይገባሽም። እንደ ይመለሽ ነገር እያለ ነበረ። አንተ ግን ጭንቅላት ይሰራ እንደ አለችው። አው ይሰራል። ሪፖርተሮቹንም ያመጣቸው ደሚር ነው ሆን ብሎ። አሊያ እባክሽ፣ ቢያንስ አንድ ጊዜ እንኳን ልትሰሚኝ ይገባል። እባክሽ በፈጠርሽ እያለ ነበረ። ምንም እየገባኝ አይደለም ጃ፣ እየገባኝ አይደለም ጭንቅላት እንደሚሰራ እንዴት እንደምታመዛዝን አይምሮ እንዴት ሁሉ እንደሚሰራ ግራ ነው የሚገባ። ይሳስበው ሲጀመር አንተ አይደል እዚህ እስር ቤት የከተትከኝ። አንተ እዚህ እስር ቤት ባታስገባ ባይኖሮ ይህሉ ጣጣ ይመጣ ነበረ፣ ይህን ጠበቃ አገኘ ነበረ፣ ደሚርን አገኘው ነበረ። አላገኘውም። ምሮ ታዲያ የምታወራው ውስጥ ነው ነበረ ከዚህ በኋላ ያንን ጠበቃ አታገኘው። እያላን ነበረ። ኧረ እባክህ በራሴ ምርጫ ነው እንደዚህ እስር ቤት የገባሁት። ራስ አስገድደኝ እኮ ነው እስከ አስገድድ ከኝ ድረስ ለነጻነት ብዬ ማላረገው ነገር አይኖርም። ለምን መጣ? ለምን መጣ? ሂድ ሂድ ሂድ። አቃቤ ግቢሩ ሂድ፣ ክሴን አንስቻለሁ በላቸው። በላ ሂድ፣ ቃል ቀይር። ታዲያ ዚህ ምን ታደረጋለ? እኔ ጋ ምን ታደረጋለ? ምልትልን የመጣው ስማ፣ እኔ ዚህ እስር ቤት ባልገባ ኖሮ እኮ ደሚር አይኖርም ነበረ። ምንድ ነው የምታስበቁ አንት አለችው። አሊያ እባክሽ ስሚኝ አንድ ጊዜ፣ ይኸውልሽ እያላን ነበረ። ምረው ክብረ ተነካ እንዴ በሴ ጥይት በጥይት መመታት አሳፈረ አሳፈረ ወንድ እንኳን ተኩሶ መጥቶ ያውቅ፣ ግን ፈራርል አለችው። አዋው አፍሬ ያለ እውነት ተሰማኝ፣ ተሰማኝ በወንድነቴ በጣም ተጠራጠርኩኝ እያለ ነበረ። አዎ ገብቶኛል፣ ገብቶኛል ለዛ ነው በጣም አዝነን ነው ገብቶኛል ብላ ስንስቅበት ነበረ። አሊያ፣ አንቺ ኮ እናት እኮ ነሽ፣ እናት ነሽ። እየውልሽ እጆችሽ በካቴና ታስረው ሶሻል ሚዲያ ላይ መውጣት የለብሽም ገባሽ? አለ ለልጅሽ ጦር አለም ሲል ነበረ። ኧረ እባክህ አንተ አላቅም ነበር። ወይኔ፣ እንኳን ነገርከኝ እናት መሆኔን አላቅም ነበር። አንተ ታዲያ እንዴት ነው ከዚህ ቦጣ ክንሱ ብታነሳልኝ እኮ ጥሩ ይሆን ነበረ። ምን ታስባለህ? ስማኔን ማጃጀል አቁም፣ ሂድ አለፈ አልፈልግም አንተ ማየት ከዚህ በኋላ ይሁን፣ ከኔ ጋር አይጥና ድመቱን አትጫወት። አልፈልግም አልፈልግም። እኔ መታ አታበሳጨኝ። ሆን ብለን የሆነ ነገር የምታረገው ሆን ብለ ስማ፣ ከአንተ ምንም ነገር አልፈልግም፣ ምንም ነገር አልጠብቅም። ጥፋ ከዚህ ስትሎ ነበረ አሊያ። ከኔ አታምልጭ፣ አታምልጪ ከኔ። በቃ አግብኝ፣ ቀላል እኮ ነው፣ በጣም ቀላል ነገር እያላን ነበር። አረ እባክህ ላግባ፣ አረ ገባ። በፍጹም ውጣ ከዚህ ስትሎ ነበረ። ነገር ግን እሱ ቆይ አንዴ ቆይ አንዴ ይልሽ፣ ከዚህ ሰው ጋር መስራት ግን ማቆም አለብሽ እያላት፣ ውጣ እያለች ስትጮህ ነበረ። ፖሊሶችን መጣራት ጀመረች። አሊያ ቢያንስ ተረጋጊ እሺ፣ ቁርስ በልተሻል እሺ፣ ምግብ በልተሻል ከትላንትና ጀምሮ አልበላሽም ነበር አላት ውጣ ከዚያ ያገባ ትሏለች። ጂያን ተናዶ እየወጣ ነበረ። አሊያ ታለቅሳለች። ሻይን ትንሽ ቆይት ብሎ መጣ። ግራ ግብት ትብሎታል። ድንገት ግን ሰዳከት ህፃኑን ጂያን ይዛው መጣች። ከደር እየሮጥ እየመጣ ነበረ። ወንድሜ ጂያን ይህን ነገር ማስቆም አልቻልኩም በጣም ይቅርታ እያሉ ነበር። ምን ምን ተፈጠረ ብሎ ወዲያው ጂያን ዞር እንዳለ ድንገት እናቱን አያት። ህፃኑን ጂያን እጁን ይዛው ነበረ። እንዲህ አብረው እየመጡ ድንገን ነበረ። ጂያን እማዬ ብሎ እየተጣራ የነበረው እንዲህ ሲጣራ፣ በአንድ በኩል አሊያ ወደ ችሎት እየተወሰደች ነበረ። ልጇን አየችው። ካሁኑ መቋቋም እየከበ ከበደ ነበረ በጣም ስታለቅስ ነበረ መቆም አቃታት በአንድ በኩል ጂያን ወዲያው ነበረ ህፃኑ ጂያን እናቱን እንዳያያት እያቀፈው የነበረው ሰዳከት ዞር ብላ ቀጥታ እያገኘቻን ነበር አሊያን እሺ በመጨረሻ የምትፈልጊው ነገር ሆኗል የሚገባሽን ነገር ታገኛለሽ ስትላት ድንገት ካያ የመጣው ማዬ ነይ አንዴ እያላት እምቢ አለችው ከዛ ካያመጣ ማዬ ሂጂ ከዚህ እያላ ነበር ኮስተር ብሎ ከዛ አሊያ መራመድ ሁሉ ከበዳት ከዛ ተቀመጠች አሊያ እባክሽ ቀልብሽን ሰብስቢ ወደ ችሎቱ መግባት አለብን እያላ ነበር ዞር በልልኝ ትለዋለች ወደ ችሎቱ ሊገባው፣ በአንድ በኩል ጃን በእናቱ ተናዶባታል። እናቱ ውጭ ቆማ ነበር። መጣ እማዬ፣ ምን እያደረግሽ ነው ያለሽው? እንዴት እንደዚህ ታስቢያለሽ? ይሄ ልጅ ኮ ገና እኮ አምስት ዓመቱ ነው እያላን ነበረ። አዎ አንተም እንደዚህ ነበር ያደከው ሕመምን እንዴት መማር እንዳለበት ገና ከሆኑ ማወቅ አለበት ስትሉ ነበር። ገና አምስት ዓመቱ እኮ ነው እማዬ፣ አምስት ዓመቱ ምን እያልሽ ነው ያለሽው? እንዴ እናትና ልጅ የምንነጣጠለው እኛ ማን ስለሆነ ነው? ስለነበር አትጮህብኝ፣ እኔ እንደዛ ማናገር አትችልም። በስነ ስርዓት አናግረኝ ስትሉ ነበረ። ከዛ ዝቅ አለ። አንተም አምስት ዓመት እያለ እንዲህ ነበር ከቦምብ ጋር ስትጫወት የነበረው። ምንም የተለየ ነገር የለውም ጥንካሬ ነው የምትማረው ለራስህ ስትል ነው የምታደርገው እሱም ለራሱ ሲል ያደረገዋል እናቱ ክብር የማይገባት ከሆነ ክብር አንሰጣትም እየረዳሁህ ነው በኋላ ታመሰግነኛለ ምንም እንዳትጠራጠር ስትሎ ነበረ እማዬ አክብሬ ነው ማናገርሽ በዚህ ጉዳይ ጣልቃ እንዳትገቢ ብዬሽ ነበረ እኔ ራሱ አስተካክሏለሁ ብዬሽ ነበረ አሳምናታለሁ ብዬሽ አልነበረ አዎ ብዬሻለሁ አሁንም አሳምናታለሁ ብዙ የቀረኝ እድል አለ አላት ከዛ ቶሎ ብላ ወደ ቤት